አካውንት ደስ የሚለቁት የአንተ አካውንት አይደለም። ይሄ ነው ትክክለኛው አካውንት። አዎ ትክክለኛ አካውንት ይሄ ነው። አዎ በቃ እሺ፣ አትጥፋ። እሺ፣ እሺ። ያምራል። ማሻአላ ማሻአላ፣ ሀቢቢ እንዳይበላሽ ግን፣ እላ ልጅ ነው ወይ እናንተ? አላበኝ እኮ ራሱ ማምላክ እናንተ እናንተ ናችሁ አሁን። ወዶሻል ትድኛላችሁ። እኔ ቤታ ልቤ ይከይፋል፣ በአንዴ ፍዝዝላለሁ። አሁንም ጠይሙን ጠይሙኝ እያልኩ ደግሞ እመጣለሁ። ይሃም እንዴት ነው ልጁ? ተመቸሽ? የሆነ ግን እንትን ያለ ነው ይሄ፣ ቁም ነገር ልብ ላይ አይ ከብዳል።

ገኒ አንድ አበባ ስጭኝ። ኧረ ቶፕ ላይ የለችም፣ የለችም። ፕራይቬት ነው አካውንት የለችም። ለዛ አንድ ቁጥር ጻፊ፣ ገንየ ካልጻ መጻፍ ካልቻልሽ አንድ አበባ ስጭኝ። ከአንቺ ቤት አበባ አይጠፋም። ገንኚ አበባ ስጭኝ። ትግስት አንቺ ሰነፍ ተማሪ አበባ መስጠትሽን አቁም። ቆይ ለያዝሽ ይጂሽ። ኦ ማስገባት አልችልም። ገኒ ፕራይቬት ነሽ። ምን አይነት ደደብ ነኝ? ፕራይቬት ነሽ። ማሪ ማስገባት አልችልም። ገዝት መግባታቸው ውጪና ከፕራይቬት አውጪውና አካውንትሽን ግቢ። ገንዬ አልችልም። ኑ አልተኛችም። እዚ ጋር አለች። ሚሪያ ማርያ ማርያ ጠብቂ። ከማርክ ሲቀጥል ማሪ። ገንዬ ፕራይቬት ነሽ። ከፕራይቬት ውጪ ውጪና፣ ሴቲንግ ውስጥ ገብተሽ አውጥተሽ ነይ። እሺ ማሪ ፍቅሪ ነይ ነኝ አራት መቶ ሺህ ፎሎ ገባሽ። ቴንኪ ዩ ሶማች ማሮቼ፣ ቆይ ያመሰግናቸዋለሁ። እኔ ኮ ከዛ በላይ ይገባ ነበር። ሕዝቡን በብሎክ ጨረስኩት እኮ ሕዝቡን በብሎክ ካለቀ ይሄ ማህበረሰብ ይሄ ማህበረሰብ አልቆ እንጂ እኮ ከአምስት መቶ ሺህ በላይ ምንገባ ነበር። በብሎክ እንጥልንጥላቸው እንጥልጥላቸውን ጨርሼ ነው። ገንዬ ከፕራይቬት ከፕራይቬት ውጪና ማርክን ላስገባው፣ ወንድ ይመስለኛል። ማርክ ማርክ ነው ስሙ። እሺ ኦኬ ወንድ ይመስላል። አገባም ዝም ብለህ ለሞራል ነው። እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነ የኔም ቦታ ሌላ ሰው አስገቢኝ፣ አልፈልግም። እንዲህ ዝም ብለህ ስታ የሚታይ ድከም አቤት ሀብታም ነገር ይበላ ይበላ ፎሎ መልስድኝ ስትል አይ ሁለት መቶ ይጎላል ስት ነው ነው ለሱ አነ ሙላ ወይ ደኔ አባቴ አመሰግናለሁ። የደሃ ነገር አቤት ልብሴን በቁሜ ቀደው ነበር። አንድ ሺ ሰጠው ደሃ አንድ ሺ ሰጠው ቢሆን ነገ ጠዋት ፎቶ የተዘቅዝቆ ልብሴ በቁሜ ይቃጠል ነበረ። አያችሁ ሀብታም ነገር ዝም ብዬ በቃ ፎሎ እንድታደረገ አንድ ሺ ኮይን ሰጥተዋል። አቤት ሀብታም ይግደለን። ያለው ሰው ማማሪ የሌለው መደበሩ አሉ። ያለው ሰው ከሸታ ያስታውቃል፣ የሌለው ከስር ነው እናቴ፣ ከስር ይሄ ወንደላጤ ካልሲ ነው የማየው፣ የተቀደደ ልብስ ነው የማየው እዚህ ቤት ውስጥ። ፍቅሮች የማሮች ወንዶች፣ እሺ ቀጣይ ማነው ቀጣይ? ሰጠኝ ማሪያ ይመስለኛል። ማሪያ፣ ሜሪ፣ ማሪያ፣ ማሪያ አበባ ሰጭ፣ ወደ መድረኩ አንድ ሺ ኮይን ስሰጭ አይቻለ። ማሪያ ወደ መድረኩ ማርዬ ቶሎ ቶሎ ቶሎ ቶሎ ስራ ስራ ስራውን እንትን አትበሉ። ቶሎ ቶሎ ገባ ገባ በሉ ገባ ገባ ገባ ገባ። ወይ አባቴ ለተማሪ ሮብ ሮብ ነው ዲስካውን ለተማሪ ሮብ ሮብ ማሮቼ። ጠንክራችሁ ተማሩ፣ ጠንክራችሁ ተማሩ። ተማሪ ምን ይሰራል እዚህ ውስጥ? ለተማሪ ቅናሽ አለው። ውሸቴን ነው፣ ዋሸቻችኋለሁ። ውሸቴን ነው ማሮቼ፣ ክጃችኋለሁ። ተማሪዎች በነጻ ትገባላችሁ። ማን የሚያስገባችሁ እንደ ተማሪ ገንዘብ ያለው ሰው አለ እንዴ? አስተማሪም የኔ እናት እንዳይከፋሽልና ዳይሬክተሩም ላታርጎ ይሰጣል። በተለይ ደግሞ ዩኒቨርሲቲ ምና የምትማሩ ካምፓስና ተማሪዎች አላችሁ። እንዳይከፋችሁ ተብሎ ከትምህርት ቤት ውጭ ከካምፓስ ውጭ ሌላ ትምህርት ቤት አለ፣ ይከፈታል። አብራችሁ ሞቅ ሞቅ አለ። ገንዘብ አለ። እንደ ተማሪ ገንዘብ የለውም። ሰራተኛማ ቤት ያስተዳድራል። ቤት አስተዳዳሪ ነው። ልጅ አላቸው፣ ኑሮ አላቸው። ተማሪዎች ግን ገንዘብ አላችሁ ቤተሰብ ይልቃል ውሽም ያለች ሹገር ዳዲ ያለ ገንዘብ አላችሁ። መግባት ፈልገ ነው ሚልዬ ትገባለ ማሬ ብዙም አልሰጠም ትገባለ። ገንዬ ትምጣ ገንዬ ከፍተሻል። ኔ ፍቅር እሺ፣ አሁን ከፍተሻል። እንደ ስለዛ በተማሪ የለም። ተማሪዎች ትምህርታችሁን ጠንክራችሁ ተማሩ። ሲኖራችሁ ትከፍላላችሁ። እሺ ፍቅሮቼ ገኒ ትንሽ ማሪ ገኒ ማለት ቆይ ገኒዬ ከማብራትች በፊት በፊልድ ገኒዬን ለማታውቁት ሰው አሁን ደዝም ቢን ጭብስ ቢበቀን ቢጄ ስቀመጥ ቤታዬ በፍጹም ቴንኪ ቴንኪ ሰብስክራይብ ታርጉ። በፍጹም ለምን ይከፋሻል? ለምን ይከፋሻል ውዴ? ዝም ብላ ጊፍት የምትሰጠኝ ሰው ናት። እንዳይከፋሽ እኔ ያለሁልሽ እህትሽ ደጋፊሽ የምትለኝ ሰው ናት። ገኒ በዚህ አጋጣሚ ልንገራችሁ። ገኒ እንዴት ነሽ? ኔ ፍቅር ደህና እሺ ማርዬ፣ አንቺም ታፈቅሪያለሽ ብዬ አላስብም ነበር። አፍቅራሻል። ይገርማል። በዚህ አጋጣሚ ግን እየወጣ ነው። ታፈቅራላችሁ ብዬ ማልገምታችሁ። እሺ ገን፣ ማርዬ፣ ንገሪኛ ማን ነው ስሙ የሚጀምረው ይ ነው? እሺ እኔ ፍቅር፣ አበቦች ይሆናሉ። እሺ ማርዬ፣ የት ተገናኛችሁ? ክለብ? አንቺ ትሄጃለሽ? ቆይ ጮዋ ቤት ውስጥ ትቀመጣለች። እኔማ አላስባችሁ ሰዎች ዳንኪራ ስትመቱ ነው የምታድሩትኝ። ገኒዬ አንቺም ክለብ ትሄጃለሽ ነበር ወይ? ቤታዬ እናት፣ ወይ ቤታዬ እናት፣ የእኔ እናት አንቺ ነሽ የተበደሽው። ማሮቼ ገኒዬን እኮ እኔ እኮ ማስባት አሁን ነው አሁን ያለበትን የእድሜው ሰላሳ ስድስት 4 አለባበሱ ቲሸርት በዲንስ። አንቺ ሚስቱ እያለሽለት እንኳን ለባልሽ ተርፈሻ አይደለም ለእኛም ተርፈሻል። ስንት ነገር ለእኛም ተርፈሻል። እንኳን ለባለሽ ቲሸርት አይደለም ጃኬትስ ቢገዛ የፍቅሩን የእንታችሁን በጣም ልበል። አይድሌ አይድሌ አይድሌ ገነት ገኒ፣ አንድ አበባ ስጭኝ። አረ ቶፕ ላይ የለችም የለችም። ፕራይቬት ነው አካውንቷ የለችም። ለዛ አንድ ቁጥር ጻፊ ገኒዬ፣ ካልጻፈ መጻፍ ካልቻሽ፣ አንድ አበባ ስጭኝ። ከአንቺ ቤት አበባ አይጠፋም። ገኒዬ አበባ ስጭኝ።